ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? ይህ የጥቅምት 10 2018 ዕለታዊ ማህበራዊ ትኩስ መደመጥ ያለባቸውን መረጃዎችን ወደ እናንተ ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎችን በማስቀደም እንጀምራለን። የመንግስት ሰራተኞችን በተመለከተ ማለትም አጠቃላይ የመንግስት ሰራተኞችን በተመለከተ አዲስ መግለጫ ወጥቷል። በዚህ መግለጫ መሰረት በደሞዝ ልክ መስፈርት ስለመውጣቱ መውጣቱ በዝርዝር ተቀምጧል። ሙሉ መረጃና ሙሉ ዝርዝሩን እናደርሳለን። ከመድኃኒት አቅራቢ ድርጅቶች ጋር በተያያዘ መመሪያ ስለመዘጋጀቱ መዘጋጀቱ አውቀናል። ይህንንም ሙሉ ዝርዝር ወደ እናንተ እናደርሳለን። እንዲሁም ከግብር ከፋዮች ጋር በተያያዘ አዲስ መረጃ ወጥቷል። በዚህም ለደረጃ ሀ ግብር ከፋዮች ማሳሰቢያ ስለመውጣቱ ሰምተናል። ይህንና መሰል መረጃዎችን በዚህ ሰዓት ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራቸውን ቆዩ። በቅድሚያም በዛሪ ሁለት እንግዲህ ከግብር ጋር በተያያዘ አዲስ መግለጫ ስለመውጣቱ አውቀናል። በተለይ ለደረጃ ግብር ከፋዮች ማስጠንቀቂያም ጭምር መሰጠቱን በዚህ ሰዓት ይፋ ሆኗል። በዛሬ ሁለት የአዲስ አባ ገቢዎች ቢሮ በ2018 በጀት ዓመት ከተለያዩ የገቢ ግብር አሰባሰብ 350 ቢሊዮን ብር ለማግኘት እቅድ ይዞ እየሰራ መሆኑን ይፋ አድርጓል። የቢሮ ኮሚኒኬሽን ኃላፊ እንደተናገሩት በተጠናቀቀው በጀት ዓመት 241 ቢሊዮን ብር ለመሰብሰብ ታቅዶ 333 ቢሊዮን ብር ለመሰብሰብ መቻሉን ገልጸዋል። በዚህም እንደ ከተማ አስተዳደር የዕቅድ 96 ነጥብ 5 በመቶ ማሳካት መቻሉን ያነሱት አቶ ሰውነት ባለፈው ዓመት ጋር ሲነጻጸር በ83 ቢሊዮን ብር ብልጫ ያለው ነውም ብለዋል። የዘንድሮ ገቢ አሰባሰብ ሐምሌ አንድ እንደጀመረ ያስታወቁት ኃላፊው ከሐምሌ አንድ እስከ 30 የደረጃ ሐመሮሃ ግብር ከፋዮች እንዲሁም ከነሐሴ አንድ እስከ ጳጉሜ አምስት የደረጃ ለ ግብር ከፋዮች ክፍያቸውን መፈጸማቸውን አስታውሰዋል። እስከ ጥቅምት 30 ቀን 2018 ድረስ የግብር ግዴታቸውን መወጣት የሚገባቸው የደረጃ ሐሌተዋሃ ግብር ከፋዮች የክፍያው መጨረሻ ቀናት ሳይጠብቁ በመክፈላቸው ራሳቸውን ከግርግርና ከቅጣት ክፍያ እንዲጠብቁ ማሳሰቢያ ስለመውጣቱ በዚህ ሰዓት ይፋ ሆነዋል። በሌላው መረጃችን አጠቃላይ የመንግሥት ሠራተኞችን በተመለከተ አዲስ መግለጫ በዚህ ሰዓት ይፋ ሆነዋል። በዚህ መግለጫ መሠረት እንግዲህ በደሞዛቸው ልክ መስፈርት መውጣቱ ይፋ ተደርጓል። የኢትዮጵያ ንግድ ባንክ ለመንግስት ሰራተኞች ያለምንም መነሻ ዋስትና በደሞዝ ልክ እስከ 150 ሺህ ብር የዲጂታል ብድር አገልግሎት እንዲያገኙ ለማድረግ መመሪያ ማዘጋጀቱ ይታወሳል። ይህንን ገንዘብ ለመበደር የሲቢ ብር ተጠቃሚ መሆን የሚያስፈልግ ሲሆን ባንኩ ከደሞዝ ከፋይ ፋይናንስ ጋር በሚኖረው ስምምነት መሰረት ተበዳሪ አካል ባለበት ሆኖ በሲቢ ብር አማካኝነት አገልግሎቱን የሚያገኝ ይሆናል። ለዚህም የብድር አወሳሰድና አመላለስ ሂደት እንደሚከተለው ተዘርዝሯል። የግማሽ ወር ደሞዝ የሚበደር ሰው ከአንድ ወር ውስጥ ተመላሽ የሚያደርግ ሲሆን ወለዱ 3% ይሰላል። የአንድ ወር ደሞዝ ሲበደሩ ወለዱ 8%፣ የመመለሻው ጊዜው 3 ወር። የሁለተኛ ወር ደሞዝ ሲበደሩ ወለዱ 14%፣ የመመለሻ ጊዜ 6 ወር። የሶስተኛ ወር ደሞዝ ሲደረግ ደግሞ 17% ወለዱ 9 ወር አራተኛ ወር ደሞዝ ለሚበደር ወለዱ 20% በአንድ ዓመት ውስጥ የሚከፈልም ይሆናል። ማንኛውም የመንግስት ሰራተኛ ያለምንም ማስያዣ በዲጂታል ሲስተም ብቻ ባለበት ሆኖ የብድር አገልግሎትን ማግኘት የሚችል ሲሆን የደሞዝ መደበኛ ሂሳብ አካውንት በስልክ ቁጥር ሲቢኢ ብር የሚካተትም ይሆናል። ማንኛውም ተጨማሪ መረጃ የሚፈልግ ሰው ይህንን አገልግሎት ወደ ጀመሩ የኢትዮጵያ ንግድ ባንክ ቅርንጫፍ በአካል በመገኘት በቂ መረጃና ማብራሪያ ማግኘት እንደሚቻል ይህንን የብድር አገልግሎት ከጀመረው ከኢትዮጵያ ንግድ ባንክ ቅርንጫፍ ያገኘነው መረጃ ያመላክታል። በሌላው መረጃችን ከመድኃኒት አቅራቢ ድርጅቶች ጋር በተያያዘ መመሪያ ስለመዘጋጀቱ መዘጋጀቱ ይፋ ሆነዋል። በአገልግሎትና የጤና ተቋማት መካከል በዱቤ ሽያጭና አከፋፈል ላይ ይታይ የነበረውን መሠረታዊ ችግር ለመፍታት ሲባል አዲስ መመሪያ መዘጋጀቱ ተገለጸ። በመመሪያው መሠረት ከ4970 የጤና ተቋማት ውስጥ 4910 ጤና ተቋማት ራሳቸው በጀት ይዘው ውል መግባታቸውንም ሰምተናል። በዚህም ከ43 ቢሊዮን ብር በላይ ትንቢያ በተደረገ ሲሆን ከዚህ ውስጥ 422 ቢሊዮን ብር ወይንም 98 በመቶ የሚሆነው ለመሠረታዊ መድኃኒቶች መግዣነት ይውላልም ተብሏል። በአዲስ አበባ 111 ጤና ተቋማት፣ አፋር ክልል 119 ጤና ተቋማት፣ አማራ፣ ኦሮሚያ፣ ትግራይ ትግራይና ሌሎች ክልሎች በተመሳሳይ ውል የገቡበት የአቅርቦ ስርዓትን መተግበር መጀመራቸው ተገልጿል። ለሀገር ውስጥ የመድኃኒት አምራች ከ13.4 ቢሊዮን ብር በላይ የሕክምና ግብአት ጨረታ በማውጣት ከአሸናፊዎቹ ጋር ውል ገብቶ የ4.6 ቢሊዮን ብር የሕክምና ግብአቶች መረከብ መቻሉን አገልግሎቱ ማስታወቁ በዚህ ሰዓት ይፋ ሆነዋል። አሁን በደረሰን መረጃ መሠረት በባንግላዴሽ አውሮፕላን ማረፊያ በደረሰ የእሳት አደጋ አንድ ቢሊዮን ዶላር የሚገመት ጉዳት ደርሷል። በአውሮፕላን ማረፊያ ጉዳት በደረሰው የጂኦሎጂስቲክ ማዕከል ጨርቆች፣ መድኃኒቶች፣ ኬሚካልና ሌሎች ዕቃዎች ተከማችተው የነበረ ሲሆን በአልባሳትና ጥሬ ዕቃዎች ላይ ከባድ ጉዳት መድረሱ ተገለጸ። 27 ሰዓታት በፈጀው የእሳት ቃጠሎ የማጥፊያ ሂደት 35 ሰዎች ላይ ጉዳት ደረሰ ሲሆን በአደጋው ምክንያት በረራዎች ለጊዜው መቋረጣቸው ነው የተገለጸው። የእሳት አደጋን መንስኤ ለማጣራት ምርመራ እየተከናወነ ሲሆን አደጋው በቀጣይ የንግድ እንቅስቃሴ ሊጎዳ እንደሚችል የሀገሪቱን የአልባሳት ምርትና ላኪዎች ማህበር ጠቅሶ ቢቢሲ ዘግቦታል። ባንግላዴሽ ከቻይና በመቀጠል በዓለም ሁለተኛው የጨርቃጨርቅ አቅራቢ መሆኗን የዘገበው ዘገባው ዘርፉ በዓመት 40 ቢሊዮን ዶላር ገቢ በማመንጨት ከሀገሪቱ አጠቃላይ ምርት 10 በመቶ እንደሚይዝም አመላክቷል። ባሳለፍነው ቅዳሜ የተከሰተው የእሳት ቃጠሎ በሀገሪቱ ከአንድ ሳምንት ውስጥ የተከሰተ ሦስተኛ ከባድ የእሳት ቃጠሎ ሲሆን በመጋዘን ላይ በደረሰ ላይ ቃጠሎ ቢያንስ 16 ሰዎች መሞታቸው ተገልጿል። በመጨረሻም የኑሮ ውድነትን ለማረጋጋትና ከተረጅነት የመላቀቅ ግቦች ለማሳካት የባለድርሻ ተቋማት ቅንጅት ሊጠናከር ይገባል ሲሉ የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራ ገለጹ። በመድረኩ በመንግሥት ሥራዎች አፈጻጸም ላይ ውይይት የተደረገ ሲሆን የስራ ዕድል ለመፍጠር፣ የኑሮ ውድነትን ለመቀነስ የተከናወኑ ሥራዎችና የተገኙ ውጤቶችን እንዲሁም ከተረጅነት ለመላቀቅ ግቦች በአጀንዳ ተቀርጸዋል። የሚላል ሦስት ሀገራዊ ግቦች በተሟላ መልኩ ለማሳካት የባለድርሻ ተቋማት ቅንጅት ሊጠናከር እንደሚገባም ገልጸዋል። በአፈጻጸም ደረጃ እንደ ሀገር ውጤት መገኘታቸውን ጠቁመው የአፈጻጸም ልዩነት ለማጥበብ መስራት እንደሚያስፈልግም አመላክተዋል። በዘርፉ ውጤታማነትን ለማሳደግ በጋራ ማቀድና አፈጻጸም በጋራ በጥልቀት መገምገም ይገባል ማለታቸውን ኢዚያ መዘገቡ። በዚህ ሰዓት ይፋ ሆነዋል መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ላይክ ሸርሸር አድርጉት እያልኩ እስከ ፍጻሜው ድረስ አብሯችሁን ስለቆያችሁ ልባዊ ምስጋናችን የሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላህ።